ታላችሁ ወዳጆች፣ እንዴት ከርማችሁ፣ እንዴት ሰንብታችሁ ልኛል። እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ የምግብ ስራ ተገናኝተናል። ዛሬ ይዤላችሁ የመጣሁት አልጫ አተርክክ በጎመን ነው። ስለዚህ እሱን እንዴት ነው እናዘጋጅ የሚለው ነገር አበናያለን። አብራችሁኝ ሆኖ የዛሬው ምግብ ለመስራት የሚያስፈልገን ግብዓት ጎመን አለ። ጎመን አተርክክ እንደመሆኑ መጠን የምንሰራው አተርክክ እዚህ ጋር አዘጋጅቻለሁኝ። ከዛ ሽንኩርት አለን፣ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል፣ ቃሪያ፣ ዘይት ጨው፣ ቆንዶ በርበሬ እና እዚህ ጋ እርድ አዘጋጅቻለሁ። ስራዬን ስጀምር የመጀመሪያ የማደርገው እንደምታዩት እዚህ ጋ ይታያችኋል አትርክኩን አጥቤ እቀቅለዋለሁ። ከዛ በመቀጠል ብረት ድስት ጥድና ትንሽ ጋል ሲልልኝ ዘይት አደርጋለሁ። ይታያችኋል ዘይቱ ከመሀል ላይ እየሸሸ ሄደ። የዚህን ጊዜ ዘይቱ እየጋለ ነው ማለት ነው ጎመንዴ እንዳለ ነጭ ሽንኩርትና ዝንጅብሉን ጨምረዋለሁ። ታይቷል እንደዚህ። ከዚያ ወዲያው ቲማቲሜን አዘጋጃለሁ። እኔ ክትፍ ክትፍ አድርጌ የምጨምረው ትንሽ ደግሞ ነጭ ሽንኩርትና ዝንጅብሉ ይጠበስ ተበስልልኝ። እንደዚህ ቲማቲሙን ከጥፌ እጨምራለሁ ቲማቲሙ ደግሞ እስኪቆላላ እኔ ጎመኑን አዘጋጃለሁ። በመቀጠል ጥቂት እርድ አደርጋለሁ። ለዚህ ያክል ትንሽ አብሬ ያቆላለሁ አለው እርዱንም እርዱን ካቁሏለሁ በኋላ ቅድም የሳዩአችሁን ጎመን እንደዚህ ከጥፌ እጨምረዋለሁ። ብዙ ይመስላል፣ ግን አሁን ሙሽሽ ይላል። ተራ በተራ እንደዚህ እየጨመርኩ ወረድ ሲል እንደገና እጨምረዋለሁ። ምክንያቱም አንዳንድ ጊዜ ሞልቷል ብላችሁ ትንሽ ትሰሩ እና ስታቀርቡ ትንሽ ይላችኋል። አያችሁት አሁኑ እንዴት እንደማሸሸ ከለሩ እንዴት ያምራል አሁን ቆሬያት በሰይሉ አሁን አብረን ከለም ባርገን እናቁላለዋለን። የሚጣፍጥ እንዲሆን ያለበዛ ቅልቅል ያለ ጎመን ጎመን ነው የሚለን ን መቁላላቱ ስለዚህ አድርጌ እንዲበስል አደርጋለሁ። ኬል ደግሞ እንደሌላ ጎመን አይደለም። እሺ በጣም መብሰል ይፈልጋል። አለብዛ የሆነ ጥርስ ላይ በጣም ያዝ የሚያደርግ ነገር አለው። መብሰል ይፈልጋል ስላችሁ ከሌሎቹ ጎመን የበለጠ እሳት ይፈልጋል ነው እንጂ፣ ሙትት አርጋችሁ ቅጠልነቱ እስከማይታይ ድረስ ንጥረ ነገሩ እስከሚያጣ ድረስ አብሶሉት ማለት አይደለም። አሁን ክኩ በስሏል። ስለዚህ እሳቱን የክኩን አጠፋው እና ክኩን ወስጄ እዚህ ጎመን ውስጥ ጨምረዋለሁ። ከዛ በለዚያን ሁኔታ ከጨመርን በኋላ አብረን እንቀላቅለዋለን። ጨው እንጨምራለን። ቁንዶ በርበሬያችን እንጨምራለን፣ እንደዚህ። ከዛም ቁንዶ በርበሬ እንደዚህ ያክል። ይህም እናንተ ቅመም ከፈለጋችሁ መጨመር ትችላላችሁ፣ እንደ ኮሮሪማ የመሳሰሉትን። እንትን እንዳይል አተሩ በተቻለ መጠን በደንብ አድርገን እናማስለዋለን በዚህ ዳጥ ዳጥን ብናረገው ቆንጆ ነው እያችሁ ልክ ሌላ ቦታ እንደሚሰራው የግድ ሽምብራና አተር ስንጨምር እዚህ አትክልት ላይ በዳቦ ብቻ መበላት የለበት ማለት በእንጀራም እንደዚህ አሳምረን ሰርተን መጠቀም እንችላለን ምግብ ህግ የለውም አንዳንድ ጊዜኛ በጣም እንትን እናደርገዋለን በቃ የተለመደ ነገር በቃ እድሜ ስላለማጨ መመገብ እንፈልጋለን ከሚሰጠን ጥቅም አኳያ ደግሞ የተለያዩ ነገር ቀላቅለን መመገብ በተለይ በተለይ ልጆቻችንን ማስተማር ማሳየት፣ የተለያየ ነገር መድፈር እንዳለባቸው በደንብ በተግባር ማሳየት መቻል አለብን ብዬ አስባለሁ። አሁን ትንሽ ተከተታ አረጋለሁ። ከዛ የመጨረሻ ግብአት ቃሪያችንን እንጨምራለን። ሰንጠቅ ሰንጠቅ አድርገን ከዛ አቀላቅለን እናበቃለን። ሰውነ ጠፋለሁ እከድናለሁ። የቃሪያውን ጣዕም እንዲወስድ አደረጋለሁ። ጎመን ባትረካችን በዚህ ተጠናቀቀ ማለት ነው። አሁን እንቀምሰዋለን። አቻል እንጀራውን ስናስነካ ነካ እንዴ እናወጣዋለን። ቃሪያውን ላውጣው እንዴት እንደሚጥም ምንም አልነግራችሁም። የዚህን ጣዕም ሰርታችሁ ቀምሳችሁ መታችሁ እንድትነግሮኝ። ቲማቲም ጨምራችሁ እርድ አድርጋችሁ እንደዚህ አተር በጎመን ሰርታችሁ ከቀመሳችሁ የእውነት እየደጋገማችሁ በቤታችሁ ነው የምትሰሩት። ይሄ እውነት ነው የምላችሁ እና በጣም የሚጥም በጣም ደስ የሚል ቃና ያለው ከምላችሁ በላይ የሚወደድ አይነት ምግብ ነው። ለዛሬ የነበረ የአተር ክክ በጎመን ስራ ይህንን ይመስል ነበረ። በቪዲዮ እንደተደሰታችሁ ተስፋ አረጋለሁ። ሰርታችሁ ቀምሳችሁ ደግሞ መልሳችሁ እንድትነግሩኝ እጠብቃለሁ። ሆይ፣ በተረፈ አዲስማቸሁን ቻናል ቻናሉን ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሚቀጥለው ቪዲዮ ደግመን እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።